አብይን ስም ሽጠው የሚበሉ ምጽዋተኞች ብቅ ብቅ ብለዋል። እነዚህ ሰዎች ሁለት ነገሮች የላቸው። አንድም ስራ የላቸው፣ ሁለትም ደግሞ የሚሸጥ ስም የላቸው። ያላቸው አማራጭ የአብይን ስም ሽጠው መብላት ብቻ ነው። ልጆቻቸውም በዚሁ ሽያጭ ነው የሚያድጉት ቢሉም የሚከፍሉት ከዚህ ሽያጭ ነው ቢላቸውንም የሚከፍሉት ከዚሁ ሽያጭ ነው። ለአብይ በዋናነት የሚጸልዩለትም እነዚህ ሰዎች ናቸው። ስሙ እንጀራቸው ነዋ። እነዚህ የአብይ ምጽዋተኞች ናቸው። ስሙ እንጀራቸው ነው። ስሙ ልብሳቸው ነው። ስሙ የታክሲ ሂሳባቸው ነው። ያሳደጋቸው የአብይ ስም መሆኑን ልጆቻቸውም ያውቃሉ። እናም ምኞታቸው አሳዳጊያቸውን አብይን ማየት ነው። ኢትዮጵያ ውስጥ ለአንዳንዶች በታላላቅ ፕሮጀክቶች የስራ እድል ተፈጥሮላቸዋል። ኢትዮጵያ ውስጥ ለአንዳንዶቹ የውጭ ሀገር የስራ እድል ተመቻችቶላቸዋል። ለአንዳንዶች በሪሞት የሚሰሩት ስራ ተዘጋጅቶላቸዋል። ለአንዳንዶቹ በኮሪደር ልማት የስራ እድል አግኝተዋል። ለአንዳንዶች በልማት ትሩፋት የገቢ ምንጭ ተፈጥሮላቸዋል። ለአንዳንዶች በአረንጓዴ አሻራ የእንጀራ ገመድ ተዘርግቶላቸዋል። ለአንዳንዶች በስንዴና በሩዝ አብዮት ሀብት ተትረፍርፈውላቸዋል። ለአንዳንዶች ደግሞ ቤት ተሰርቶላቸው ሱቅ ተሰጥቷቸዋል። ለእነንቶኔ ደግሞ ስሙን ሽጠው የመተዳደር የስራ እድል ተፈጥሮላቸዋል። እናም ምጽዋተኞችን ተዋቸው፣ እዘኑላቸው። አትፍረዱባቸው። ስም በመሸጥ የስራ እድል የተፈጠረላቸው የአብይ ምጽዋተኞች ናቸው። ይህንን ያሉት የተከበራችሁ አድማጭ ተመልካቾች፣ ዲያቆን ዳንኤል ክብረት ናቸው። እንደወረደ የእሳቸውን ጽሑፍ ነው ያነበብነው። የአብይ ምጽዋተኞች ወይም ተመጽዋቾች ዛሬም ይጩሃሉ። ኢትዮጵያ ግን በድል ከዶክተር አብይ ጋር እና ከኢትዮጵያውያን መላው ኢትዮጵያን ከሚያሻግሩ ጀግኖች ልጆቿ ጋር ኢትዮጵያ በድል ትቀጥላለች። አብራችሁን እውነታው ይሄ ነው። ከዚህ ውጪ የተቀየረ ነገር የለውም ማለት ነው። በቃ የአብይ ምጽዋተኞች ስለሆኑ ብቻ የሚንጫጩ መሆናቸውን ማየት ነው። በቃ ከንብና ዝምብ እኩል አይወዳደሩም። ደስት የተለያዩ የተለያዩ በቃ የሌለን ነገር እንትናንል ይሄ በባንዳነት የተቀጠረ የተለከፈ ሰው ከዛ ባሻገር ምንም ሊያስብ እንደማይችል አስበን፣ እኛ ግን በሚጠቅመው ነገር ላይ መሄድ ግድ ይለናል። ሁሉም ሰው በአደባባይ መገለጡ ደግሞ ጥሩ አጋጣሚ እንደሆነው ሁሉ ማለት ነው ገዳማ ተጠቃሚዎች እንዳሉ ሲገለጥ አራተኛ ዩትዩብ ደቡብ አፍሪካ ሀያ አምስት ነጥብ አንድ ሚሊዮን ገዳማ ደንበኞች አሉትም እየተባለ ሲሆን በአምስተኛ ትዊተር ወይም ኤክስ ገጽ ማለት ነው ግብጽ አምስት ነጥብ ስምንት አራት ሚሊዮን ገዳማ ተጠቃሚዎች አሉት ተብሏል። ይህንን መረጃ እዚህ ጋር ማምጣት ያስፈለገን ግብጽ የማህበራዊ ሚዲያዎችን በመጠቀም መቼም ቢሆን ማጥፋት የማይችሉትን ሀቅን ለማጥፋት የሚደረቱ የውሸት ፕሮፓጋንዳዎችን አብዝቶ በመጮና በመለፍለፍ የዓለምን ማህበረሰብ በማደናገር እየሰሩ መሆናቸውን ያሳያል በሚል ነው። ኢንስታግራም ላይ ግብፅ 12 ሚሊዮን ገዳማ ተጠቃሚ ሲኖራት በቲክቶክ 37 ሚሊዮን ገዳማ እንዲሁም ደግሞ በትዊተር ወይም ኤክስ ገጽ ላይ 58 ሚሊዮን ገዳማ ተጠቃሚዎች። ከአንድ እስከ አምስት በአፍሪካ ሶሻል ሚዲያዎችን እንዴት እንደሚጠቀሙ የሚያሳየውን ቁጥር ስናይ እኛ በዚች በማይገባ መልኩ እንኳን ብንጠቀም እርስ በርሳችን የሚያባላ እና የጥራትን አጀንዳ እያስፈጸምን የምንሄድበት ነገር ቆም ብሎ ሀገር እንደ ሀገር ለመስራት ሕዝብን እንደ ሕዝብ ለማጠናከርና የተፈጠሩ ክፍተቶችና ችግሮችን ቢሆን ሞልቶ ለመሄድ የሚያስችል አጠቃቀም ላይ በጥንቃቄ እንጠቀምበት የሚል መልእክትም ማሳሰብ እፈልጋለሁ። እውነትን የሚያወጡ የሚናገሩ የሚዲያ ሰቦችን ከመፍጠር ጀምሮ እነሱን ማበረታታት እና የእውነት አለም እንዲፈጠር ማድረግ ከምንጊዜውም በላይ አንድ ሀገራችን ላይ የተሰራውን ድባ ሁሉ ካወቅን እሱን በማስተካከል አብረን ልንሰራ ይገባል። ጠላቶቻችን በዚህ ልክ ተናበው ጥፋትን ሲያራምዱ እና በእኛ ጉዳይ ላይ እኛን ሲያባሉ ከኖሩ እኛ ከዛ ወጥተን ራሳችንን ለመጠበቅና ሀገርን ለማስቀጠል ሲባል መደረግ ያለበትን ሁሉ ለማድረግ ዝግጁ እንሁን እላለሁ። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት ኃይሏን እያጠናከረች መሆኗም ተገልጧል። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት ነው የመከላከያ ኃይሏን በማጠናከር እና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የአገሪቱ ማስታወቂያ ሚኒስቴር ትናንት ለኤርትራውያን ሕዝብ በትግረኛ ባሠራጨው ጽሁፉ ላይ ያስታወቀው ያለችው ዋዜማ ናት። ተጽዕኖ ፈጣሪ ሀገራትና እና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስቴሩ፣ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗንም ገልጧል። ሚኒስቴሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልምውን የማድረግ ግዴታም የለባትም ብሏል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም ሚኒስትሩ መውቀሱን ዘገባው አመላክቷል። ይህንን ማለትና ይሄ ለዚህ ነው እንደዚህ ብሎ በኢትዮጵያ ፖለቲካ ላይ ገብቶ የኩሽ ዘር እንደዚህ የተባለ ስርዓተ መንግስትን በዘለፋና የሆኑ ፈሊጣዊ ንግግሮችን እየጠቀሱ ከመዋሸት እና ከመዘላበድ እንዲሁም ጅራትን እየቆሉ ከግብጽ ጋር ሄዶ አምስት ቀናት ማሻጠር ወይም ሸርን ተንኮልን ከመነጋገር በላይ ጸረ ኢትዮጵያዊነት ወይም ጸረ እውነት የለምና፣ እስኪ የኤርትራ ህዝብም ይናገር። ይህንን የድርጊቱ ፈጻሚዎች ከሚናገሩ ሌላው ቦታ ላይም ህዝብ ይናገር። እስኪ ህዝብ ይናገር፣ በትግራይም በኤርትራም በሌሎችም የህንን ታጋይነን የሚሉ ሰዎች ራሳቸው የፈጸሙትን በደል ሸፋፍ ነው በነሱ በሚመቻቸው መልኩ የሚናገሩበት ወቅት ያብቃና ህዝብ ይናገር። እንዴት ያስፈልጋታል፣ እንዴት እንደዚህ ሆነች ብሎ የኢትዮጵያን የፖለቲካ አጀንዳ በዚህ ልክ ከመናገር ይልቅ የባህር በሩ አግባብ ነው አይደለም፣ የኔ ንብረት ነው የሚልና የዓለም አቀፍ የህግ ስምምነቶችን ወይም የጋራ ተጠቃሚነትን መሰረት ያደረገ ንግግር ማድረግ ተገቢ ነው። ጠቅላይ ሚኒስትሩ እንዳነሱት በካቢኔም ሆነ በተወካዮች ምክር ቤት የጸደቀ ምንም ነገር የለም። በሪፈረንደም ውሳኔም ላይ በቦታው ነበርን። አንዲት ብጣሽ ወረቀትም ያንን ነገር ሊያረጋግጥ የሚችል ነገር የለም ብሏል። ሰው ይህንን በሚመልስ መልኩ የኤርትራዊ የውጭ ጉዳይ ሚኒስትርም እውነትን ይዞ ከሆነና ያንን ማረጋገጥ የሚፈልግ ከሆነ ዙሪያ ጥምጥም ወይም አራውንድ ዘፑሽ ከመጓዝ ይልቅ በዚህ አንቀጽ መሰረት ወር በዚህ ስምምነት መሰረት ይሄው ቃል ጉባኤው፣ ወይም ይሄው ውሳኔው የሚል ተአማኒነት ያለው የዓለም ማህበረሰብ ሊያምነው የሚችል አሰብን ብሎም ኤርትራን የተገነጠለበትና የአሰብ የኢትዮጵያን ንብረት የተወሰደበትን አግባብ ለዓለም አቀፉ ማህበረሰብ ማሳወቅ እንጂ እንቧከረዩ እያሉ ፈሊጣዊ ንግግሮች ላይ እንትን እያሉ እየተዘባበቱ መሄድ በጣም ነውረኝነትም አሳፋሪም ነገር ነው። እውነቱ ወደፊት የምናየው ሆኖ ሲያበቃ በዚህ ልክ መጮም አስፈላጊ አይደለም። በቃ ያ ነገር የኢትዮጵያ ከሆነ የኢትዮጵያ ይሆናል። አሰብ የኢትዮጵያ ነው፣ የኢትዮጵያ ይሆናል። የማንም ከሆነም አይሆንም በሚለው ላይ እንነጋገራለን። እንደሚሆን ግን እርግጠኞች ነን። ከዚህ በላይ መሄድ አግባብነት የለውም ማለት እንፈልጋለን። ይሄ ያለውን እውነትን ለመደበቅ ወይም ለማጥፋት የሚደረገውን አሻጥር ሁሉ ተረድተን ሲደረግ የዋለው ነገር በተለያዩ ሚዲያዎች ላይ የምሰሙት የሁሉ ፕሮፓጋንዳ አንድ ምንም ነገር አታስቡ ነው። እኛ ብቻ መስራት ያለብንን ስራ ነው። እንኳን በየትኛውም ቦታ ላይ ሆነው እስከ ቆሻሻ ማነታቸው በአደባባይ ተገልጠው ይቅርና በየትኛውም ነገር ተሸፋፍነው የሚሄዱበት አጋጣሚ ጠፍቶ ይቅርና ያንን ሁሉ ነገር እንኳን አልፈንዋል። ዛሬ ተሰብስበው ኢሳያስ ከግብፅ ጋር እንደዚህ አብረው ሲሰሩ የቆዩ ናቸው። ሸኔ ከፋኖ ጋር፣ ፋኖ ከሸኔ ጋር ሁሉም ሲወቅሱት ከነበረው ጋራ ለመጠፋፋት እነሱ የተናገሩትን እኛ ሰምተን የሄድነውን ነገር በሙሉ እነሱ ራሳቸው ደግመው ነውራቸውን የገለጡበት አካሄድ መፈጠሩም በራሱ በራሳቸው ለመጥፋት የሚያደርጉት ነገር በጣም በጣም የተቃረብና ተጠናከረ መሆኑን ቶሎ በአስቸኳይ መጥፋት እንዳለባቸው ለመቁረጥ የሚያስችለን መሆኑንም ማሰብ። ይህ በተለይ በተለይ ላይቭ ላይ ስገባ ነው፣ እንደዚህ እንደዚህ አይነት ነገር እንትን የሚለው ለማንኛውም ትንሽ የተወሰነ ነገር እንትን ስንል ባለቤቱን እና ስራውን መሰረት ያደረገ ነው ማረግና ሹመት የሚሰጠው የሚል ነገር እናውራ። ባለቤቱ ማን ነው? የጠላት ተላላኪ ሆኖ በዛ የሚመራ ከሆነ እና ጠላት ከሆነ ሹመቱን የሚሰጠው ማዕረጉን የሚሰጠው ልክ እኛ ሀገር ያሉ የፖለቲካ ፓርቲዎች እና ታጋይነን ብለው የመጡ አሻንጉሊቶች በሙሉ ባለቤታቸው ማን ነው ከሚለው ስንጀምር ባለቤታቸው ግብፅ ከሆነች ሻዕቢያ ከሆነ እና ህዋት ከሆነ ያው እነዚህ ተላላኪ የሆነው የጥፋት ኃይልን ይዘው በህዝብ መካከል ላይ ተቀብረው ነውርን እየፈጸሙ የኖሩት ከሆኑ የነሱ ዓላማ ጥፋትና መጠፋፋትን ስለሆነ ለዛ ያመች ዘንድ ነው ሰዎችን የሚሾሙት ማዕረግንም የሚሰጡት የሚያደራጁ ሰው ፕሮፌሰር ቢባል ማን ነው? ፕሮፌሰር ያለው ማን ነው የሚልከው? ዶክተር ካሉ ማን ነው ዶክተር? አርበኛ ከሌ ኦር አርበኛ እንደዚህ እያሉ የሚሏቸው ሰዎች ላኪዎቹ የኢትዮጵያ ጥላት የተረገሙ ሰዎች፣ ጽንፈኞች፣ ዘረኞች፣ ጎጠኞች እና በጥፋት ላይ ያሉ በባንዳነት በነሩ የሚጋለቡና የሚኖሩ ከሆኑ እነሱ ፕሮፌሰር ያሉት ሁሉ ያው የጥፋት ፕሮፌሰር፣ የጥፋት ሹመኛ፣ የጥላት የክፉ ነገር ውጤትን መሰረት ያደረገ ሹመት እንደሚሰጥም ማሰብ ነው። ህዝብ ባለቤቱ ሆኖ ለበለጠ ሰላምና አንድነት የሚሰራበት ወቅትና መድረክ ካለ ሹመቱ እና ማዕረጉ ሁሉ የሚሰጠው ለህዝቡ ወይም ያ ህዝብ ለራሱ ለህዝቡ ፍላጎት መሳካት ባለው አቅም መሰረት ነው። ለምሳሌ መከላከያ ሰራዊት ሀገርኛ የሆኑ ማንኛውም ማዕረጎች ለዛ ለህዝብና ለሀገሩ ባለቤት ለሆነው ማህበረሰብ የተሳካ ሰላምና እድገት ያመቱ ዘንድ በዛ የተቃኘ ሹመት ማዕረግና ውክልና ይሰጣል እንደማለት ነው። በአጭሩ ነው ልነካከል የፈለግኩት። ነገር ግን ህዝብን ለማባላትና እርስ በርሱ ለማገዳደል ሀገርንም ለማፍረስ ለጠላት መጫወቻ ለማድረግ በየትኛውም አግባብ ሀገርን ጠላቶች መጥተው የሚፈነጩበት ሊያደርግ የሚችል የመጠፋፋት ተግባር ያለመሪ ያለመርህ ተነስቶ እርስ በርሱ እየተባላ የሚሰራበት ጠላትን ለማንገስ የሚካሄድበት ተልኮ ለማስፈጸም የተቀጠሩ አካላት ከሆኑ ግን የትምህርት ደረጃቸው፣ ማዕረጋቸው፣ ሹመታቸው ሁሉ የሚሰጣቸው ያ ከበኋላ ሆኖ ኢትዮጵያን አፍርሶ በኢትዮጵያ መፍረስ ላይ የራሱን የረከሰ ግብይት ለመገብኘት ወይም የራሱን የረከሰ ዓላማ ለማሳካት ብሎ ያሰበውን ኃይል እቅድ ለማሳካት ብቻ ስለሆነ ያንን ያሳኩ ዘንድ ነው። ያ ክፋይል ሹመትም ሆነ ማዕረግ የሚሰጣቸው ገንዘብ የሚሰጣቸው የሚጨበጨብላቸው ለዚህ መሬ፣ ወዳጆን ውሰዱት። መሬ ወዳጆ የትኛውን ቦታ ላይ ቢሆን ደጋግሜ የማውራችሁ የአንድ መኖሪያ ቤት ዘበኛ አትቀጥሩትም፣ እዚያ ቦታ ላይ የምታጨበጭቡ ዘመነንም ውሰዱት። እነዚህን ታፔላ አድርጎ ብዙ ፕሮሞት አድርጎ ያሸከማቸውን የሚሸከሙ አድርጎ በየትኛውም ቦታ ላይ ለእርሱ በቀላሉ የሚጠመዱ እና የሚጠቁ አድርጎ የሰራቸውን አሽንጉሊቶች ታላቁ እስክንድር የሚባል ማዕረግ ሁሉ የሚሰጠው የማይሆን እንደሆነ በማወቅና መቼም እንደማይሆንም በማረጋገጥ ሰው ለጥፋትና ለመጠፋፋት ፊት አውራሪ ሆኖ ጥፋትን ይመራ ዘንድ ያሸከሙትን የሰጡትን ትዕዛዝ ያለ ምንም ሙግት ወይም ክርክር ወስዶ ያስፈጽም ዘንድ ጠላት እየፈለገ እንዲጋልበው ደናቁርት ቁርት ካለም ወደኋላ የተገለለ ኋላ ቀር የሆነ በየትኛውም ቦታ ላይ ተስፋ የቆረጠ ነውር ባህሪው በነውር የኖረ እና ነውርን እንደ ልምድ የሚኖር ግለሰብ እና ወይም የሆነ ቡድን ይከራል። ለዚህ አንዳርጋቸው ጽጌን እዩት። ይሄ ምግብ የሚባለውን እዩት። ኢሳያስን እዩት። ሽበት አይቆጠርም። እዚኛ ሀገር ያሉ የፖለቲካ ፓርቲዎችን መሪነን የሚሉ ሰዎችን እዩቸው። በግልጽ ኢትዮጵያን ሲቃወሙ፣ በግልጽ ወደ ብር ሲቃወሙ በግልጽ እና ምንም በሀገራቸው ላይ መመካከርን ሲቃወሙ የምታያቸው ሰዎች ምንም ይሸብቱ ምንም አይነት ማዕረግ ሲሰጣቸው ጠላት የሚጋልባቸው ለጠላት ሸቀጥ ሆነው የተሸጡና እቃ ሆነው የተገዙ መሆናቸውን የምናረጋግጡ ስለዚህ፣ ማዕረጎች የሚሰጡት ከገዣቸው ከባለቤቱ ዓላማና ግብ አንጻር ያንን ተልዕኮ ለማሳካት እንዲችሉ ተደርጎ መሆኑን ነው ግንዛቤ የመጠ። በዚህ መነፅር ብዙ ሰዎችን ማየት ትችላላችሁ። የትምህርት ደረጃው ማረጎች ሹመቶች፣ ሁሉም የሚሰጡት የባለቤቱን ዕቅድ ለማሳካት ብቻ እንደሆነ ማወቅ ነው። ታጋይ ነኝ የሚሉት ሁሉ ህዝብን ሰላም ማሳጣት፣ ተስፋ ማስቆረጥ፣ ማፈናቀል፣ ማስራብ፣ ማሰቃየት፣ ህዝብን መበደል፣ ህዝብን በተለያየ ቦታ ላይ ህዝብን በበደሉበትና ባሰቃዩበት ልክ የሚከፈላቸው እሱን ማድረግ ተልኳቸው የሆነ መሆኑን እዩ ልንመካከል ነው ብሎ ህዝብ ሀሳቡ ሲያቀርብ እነሱ አንመካከር ብለው ያን ሲያፈርሱ ትራቸዋለን። ምርጫ ሊመጣ ነው። በምርጫ ደግሞ ቢያንስ የተወሰነ ሀሳባችንን ለመግለጽ መድረኩን እሱ ላይ አንቅተው እንዴት መጠቀም እንዳለበት ክፍተቱን ሞልቶ ያ ጉዳይ የራሱ ባለቤት እና በምርጫ ሲዝኑ ላይ ገብቶ የራሱን መብት በአግባቡ ለመጠቀም ጥረት እንዳያደርግ ከማንቃት ይልቅ የትኛው ምርጫ ነው? በምን ሁነት ላይ ነው ምርጫ የምንመርጠው? ይሏቸዋል። ሰው የሞተ ኦር እንደዚህ እያለ ህዝብን ለማረጋጋት ህዝብን አቋም ይዞ ራሱን እየጠበቀ ሀገርን እየጠበቀ የጥፋትን እጆች እየቆረጠ ራሱንም ሆነ ሀገሩን ከጥፋት የሚጠብቅበትን ንቃተ ህሊና ከመገንባትና ከማስተዋወቅ ይልቅ በተለያዩ ሚዲያዎች በዛሬው ውሎ እኮ ብታዩ ሰውን ተስፋ ማስቆረጥ፣ ህዝብን ተስፋ ማስቆረጥ የራሳቸው መጫወቻ አድርጎ ብቻ ለመቀጠል የሚከድበት ሰው ታጋይ ነኝ ሲሉ የህዝብን ሰላም ማሳጣት ወይም የህዝብን ሰላም ለማሳጣት የሚታገሉ ህዝብን ለማሰቃየት የሚታገሉ የህዝብን ረሃብ ለመጨመር የሚሰሩ የሚታገሉ ህዝብን ተስፋ በማስቆረጥ ህዝብን በማፈናቀል ህዝብን ማስራብ ማሰቃየትና ህዝብን በሁሉም ነገር ላይ ተስፋ እንዲቆርጥ የሚጠጋው የሚጨብጠው ለማሳጣት ተቀጥረው የሚሰሩ መሆናቸውን ጠቅላላ ድምዳሜ ለመስጠት ነው። ሁሉንም ነገሮች ለመለያየትና ለመጠፋፋት ሁሉም ነገሮች ለመለያየት፣ ለመጠፋፋት እንዴት አድረግ ነው? እንዴት አንዲት ሀገር የምትባሏ ነገር ላይ የጋራ ነጥብ አልኖረን አለ በሁሉም ነገር ላይ እንደ ሀገር ቢሆን በዚህ ልክ ክፋቱ ራሱ ግልጥ የወጣ ስለሆነ ነው። ትውልድ ከትምህርት ሲገለል አይቆረቁራቸውም። ህዝብ ሲራብ አይቆረቁራቸውም። የማንኛውም ልማት ሲለማም አይቆረቁራቸውም። እንኳን የጎደለውን ነገር ጎደለ ብለው የበለጠ ልማት ይጠነክል ዘንድ ከሚናገሩ ይልቅ ለምን ይጠይቃል ለምን እንደዚህ ይባላል ተብሎ ሀገርን ለመበተን በመንግስቱ ኃይለማርያም ጊዜ የሰሩትን አንድ አይነት መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት ላይ እና መሪው ላይ ብቻ የሚዘምቱበትን ነገር ዛሬም እያደረጉ ይሄ አድማጭ ተመልካቹ በተመሳሳይ ተውኔት፣ በተመሳሳይ ተዋናዮች፣ በተመሳሳይ ድፍሰት፣ በተመሳሳይ መቸት፣ በተመሳሳይ ፕሮፓጋንዳ አሁንም ለሌላ ጥፋት የሚዘጋጁ የህዝቡን ንቃተ ህሊና እንዴት ቢንቁት እንደሆነ ሁሉ እኔ በጣም ነው የማዝነው። አድማጭ ተመልካቹ እንዴት አይገባው፣ እንዴት አይገባው? ከዛሬ አምስት ዓመት በፊት የሆነው እንኳን እንዴት ኢትዮጵያውያን አይገባቸውም የሚል እጅግ የሚያናድር ተናድጀ ሁሉ ነው የምናገረው። ለምን ህብረተሰቡ ለምን አይነቃም? በመንግስቱ ኃይለማርያም ጊዜ የሰሩትን ያህል ነው። አብይ አብይ አብይ ይለብለው፣ አብይ ምን ይጎልበታል? እንደነዚህ አይነት ቀፎዎች አፋቸውን ብቻ አከራይተው እድሜ ልካቸውን ክብራቸውን ሁሉ ጾታቸውን ሁሉ ጠላት እንደፈለገ የሚጫወትባቸው ሸቀጦች፣ ወራዳዎች አሉ አለ። እንደ አብይ አህመድ ምን ይጎልበታል? እሱ የሚበላው የሚጠጣው ያጣል። ከአንዳርጋቸው ጽጌ ያንሳላብኝ። እዚህ አሁን ከሚጮሁ ሰዎች ያንሳላብኝ። ምን ሊጎልበትና ነው? አብይ ነው እንደዚ ነው እንደዛ ነው እያለ ሲል ብዙ ሰዎች የአብይ ጉዳይ ብቻ የሚመስሏል። ዶክተር አብይ አህመድ አሊ የኢትዮጵያ መሪ ነው። ህዝብ መሪውን ካላከበረ ወራዳ ነው የሚሆነው፣ መከራ ይበዛለታል። መሪው ላይ እናት አባቱ ላይ የተከበሩ ነገሮችን የማያከብር ትውልድ እጅግ መከራው የማያቋርጥ ሆኖ ነው የሚወርድለት። ስለዚህ ብዙ በእኛ ሀገርም ስርዓተ መንግስት ላይ የቅርቡን ሱዳንም ምድሩ በመፈንቅለ መንግስት መሪዎቻቸውን፣ ሊቢያንም እዩቸው። መሪው አንድ ግለሰብ እንደ ግለሰብ ነው፣ ለእሱ ምን የማይጎልበት እስክብርተው እኮ በእጁ ነው። ቀላሉ ነገር ቢኖር እኛን ሁሉ በባርነት እያኖረ ማስጨፈር ይችላል። ይህንን የረከሱ አለም ላይ ያሉ ሀይሎች የሚሰሩትን ደባ ቋቋም አለው ሀገርና ሕዝብን ነፃ አወጣለሁ የሚል ተልኮ ነው እንጂ በቀላሉ እዚህ አሁን አፉን እየከፈተ በየሄደበት ሲቀላውጡ የሚውለው ይሄ ተሞክሮ ተሞክሮ የከሰረው ባንዳ ጽንፈኛ ፖለቲከኛ የተረገመ ስብስብ ወር ጥርቅም ብላችሁ የምትሉት ከዛ የተሻለ አቅም የለውም ወይ አብይ ፕሮቶኮሉን ለመጠበቅ በኢትዮጵያ ላይ የማዘዝ መብት የለውም ወይ የለውም። እና በጣም የሚያሳፍር እኔ ቀልባቸው የተገፈፈ እጅግ በጣም አሳፋሪ ሽማግሌን በጣም ነው የምፈረው፣ የማከብረው ሽማግሌ ሽምግልን ነው ዋጋ እንዲያጣ አልፈልግም። የበለጠ እንዲከበር የበለጠ ለሀገር በረከት እንዲያመጣ ነው የምፈልገው። ያንን ስሜት ነው እንዲያመጣ እንጂ ሽማግሌ ሆኖ ሰውን ለማገዳደል፣ ምሁር ተብሎ ሰውን ለማባላት የሚሰራ ሰው በጣም ነው የማዝነው የምናደደውም። እንወይ አይሳካም። አንዱ አጭሩ ነገር ምንም ምንም በሉ ምንም ሰው ራሱ ብቻ ከክፉ ነገር መጠበቅ ላይ ይተባበር። ከዛ ውጭ ተዉት። እያንዳንዱ በልኩ ይስተናገዳል። እያንዳንዱ በልኩ እንኳንስ ዘንድሮ ተውት። በዛ አታስቡ ማለት ነው። ኢትዮጵያን ከባህር በር መለየት በቅርብ እየመጣ ክስተት ነው ሲሉ የታሪክ ተመራማሪው ተናገሩ። ኢትዮጵያን ከባህር በር መለየት በቅርብ የመጣ ክስተት ነው ሲሉ የታሪክ ተመራማሪው ፕሮፌሰር አየለ በክሪ ናቸው የተናገሩት። አየለ በክሪ ለጋዜጣ ፕላስ እንደገለጹት ኢትዮጵያውያን ከባህር በር መለየት በቅርብ የመጣ ክስተት እንጂ በታሪክ ኢትዮጵያውያን ቀይ ባህርን ከላይ እስከታች የሚዘዋወሩበት ነበርም ብሏል። ጥንታዊው የአክሱም ስልጣኔ የመጣው ከንግድ ነው ያሉት ተመራማሪው፣ የዘመኑ ንግድ በየብስና በባህር ይከናወን ነበር። በየአካባቢው ባህር ነጋሽ በሚል በሚሰየመው ቦታ ንጉሥ እየተቀመጠ ንጉሠ ነገሥቱን ሲያገለግል መቆየቱንም ገልጧል። አዶሊስ፣ ይሄ በዛ አካባቢ ላሉ ምሁራን እንትን እያሉት ነው። በዜና ላይም ቢሆን እለጥፈዋለሁ ያነበብኩት ስለሆነ በዜና ላይ ድል ከሀቅ የሚለው ቻናል ቢሆን ለጥቋለው ችግር የለውም። እንወይ ሁሉም ሰው ተረጋግቶ የራሱን አስተዋጽኦ በበጎ ያድርግ። ሌላው በመተማ በቋራ በጎንደር በየትኛውም አግባብ በተለያዩ ቦታዎች ላይ እያልኩ ነበር። ዛሬ ላይ ሞር እንድንድ አይነት የሚባል እንቅስቃሴ ሁሉ የለም። አንጻራዊ በሚባል ደረጃ ኦልሞስት ሰላማዊ ሆኖ የዋለበት ነው። ቋራ ቴዎድሮስ ከተማ ላይ የገባው የመከላከያ ሰራዊት ኦፕሬሽንም የት ደረሰ የሚል ጥያቄ አንስቼ ነበር። እዛ ጋርም አዲስ ነገር የለም አልሰማንም የሚሉ ናቸው። ቋራ ላይ ያሉት እንግዲህ እዛው ቴዎድሮስ ድረስ የሄደ ሰው ስለሌለ ማለት ነው። ቴዎድሮስ ከተማ የሄደ ስለሌለ ደለጎ ከተማ፣ የቋራ ከተማ፣ ሽንፋ፣ ገንዳውሃ፣ ምዕራብ ጎንደር መቀመጫ ድረስ ባለው ማለት ነው። በተለያየ ቦታ ላይ በጣም ሰላማ ሆኖ የዋለበት ነው። ደብረ ማርቆስ የክልሉ የፖሊስ ሰራዊቱ አባላት የተለያዩ የሩጫ ውድድሮችን ሲያካሄድ ነበር የዋለው። በወሎ በኩልም እንደዚሁ እኔ ባጣራውት መልኩ አንጻር በሚባል ደረጃ ምንም አይነት እንደዚህ የተኩስ ልውውጥም ወር ምናምንም ነገር የለም የሚል ነው። በአለማጣ እዛ ጉጃ ነው ወር የሚባል አካባቢ ላይ እዛ የመጣ ሰው ደግሞ አግኝቼ ነበረ። በኬላ ላይ ጁንታ ነኝ የሚለው በጣም ሰዎችን የማፈን እና የማንገራታት ስራዎችን እየሰራ ባለበት ላይ ቀይ ቦኔት ለባሾ የመከላከያ ሰራዊት አባላት በወሰዱት እርምጃ እጅግ በጣም አመሪቅ ውጤት በማምጣቱ የእርምጃ ከተወሰደና አንዲት ነገር ክፍተት ብትፈጠር ህዝብን የሚያጉላላ ነገር ቢከወን የሚል ማስጠንቀቂያ ሰጡ። እርምጃ የወሰድበትን እርምጃ ወስዶ ሲያበቃ ኃላፊነቱን ጁንታ ይወስዳል ተብሎ የጁንታው ቡድን በአለመጠና እዚህ በራያ ዙሪያ ላይ ማለት ነው ያንን ቆሻሻ ነገሩን ማስቆም መቻሉን ነግሮኛል። እርስ በርሳቸው ያላቸው ስጋት እና እንደዚህ አይነት ነገር በጣም ውጥንቅጡና የሚይዙት የሚጨብጡት ነገር እንዳጠፋባቸውም አረጋግጦልኛል። ከዛ ያገኘሁት ሰው ዛሬ አብሮኝ የዋለው ማለት ነው እንዳጠቃላይ ለየት ያለ ነገር ስለሌለው ነው እዛ ቦታ ላይ ምንም ያላልኳችሁ፣ እንጂ አዲስ ነገር ካለ እሱ ነገር አቀርባለሁ ማለት ነው። አታስቡ። ጥላት በዛ ልክ መደነባበሩ ችግር የለውም። በዚህ በኤርትራ በኩልም ከሚለው ከዛ በፊት ቀድመን የፍየሉን ሞክት ወደ ቦታው ሸኛለን። ውሻዎችም ሆኑ አይጦች፣ ሸረሪቶችም ሆነ ሸረሪት ያደሩት ነገሮችን በአግባቡ የሚሸክፍ ሌላ ሌላ እናት አባቶቻችን የሚሰሩት ስራ ስላለ በዛ ተባበሩ። ሰው ራሱ ብቻ በበጎ ተሳታፊ በማድረግ ይህ ስራ። ከዛ ውጭ ምንም ችግር የለም እዳው ገብስ ነው የሚል መልዕክት ነው ያለኝ። አታስቡ የሚል ባጭሩ ጥረትን መገለጡ ብቻ ደስ ሊለን ይገባል።

በጮቄ ተራራ ረቡዕ ገበያ የሚባለው በደብረ ማርቆስ በአብማ ማርያም በኩል ተገንጥሎ ሀያ ሰባት ኪሎ ሜትር ወደ ጮቄ ተራራ የሚወጣው ነው። በዛኛው በብቻና በኩል ደግሞ እንዲ ወደ ጮቄ ተራራ ደባይ ጥላት ግን ቁይ የሚባለ ወረዳ አለ የሚገባበት። በታችኛው ደግሞ በአማኑኤል በኩል ወደ ደጋ ሰኝ አራት መከራክል የሚባለው ሰኝን አቡ በኩል ወደዚ የሚገባበት፣ ደንበጫን ልፍ እንዳላችሁ ደግሞ ሀምሳ ሰባት ኪሎ ሜትር ወደ ደጋ ዳሞት ፈረስ ቤት የምትገቡበት አሁንም ወደ ላይ ማለት ነው። እነዚህ አካባቢና ከደጋ ዳሞት ላይ አንስታችሁ እንግዲህ በመሀል በዛኛው አዴት በምስራቁ ሳይድ ማለት ነው። በዚህ በምዕራቡ ሳይድ ደግሞ ሜጫ ወረዳ የሚባለው ይሄ መራዊ አካባቢ ላይ እዛ አካባቢም ትናንትና የሆነ ልጃ ነበር። በድሮን የታገዘ እርምጃ በብዙዎች ላይ ተወስዷል። የድሮን እርምጃ ተጠናክሮ የተወሰደው ሜጫ ወረዳ በሚባለው መራዊ አካባቢ ላይ እንደሆነ ነው እና አብዱዬ፣ እንደዛ ኑሩ እንደዛ ብለውኛል። ጀስት አሰስመንት ባደረግኩት እሱን የሚመስል ነው። እሱ ላይ በደንብ ይጠንክር። እዛ ዋዳ ከጮሁ ውስጥ ያለውን እርስ በርሳችንን ከቸገን እውነት የንምላችሁ አሸነፍን። በቃ እኛ እርስ በርሳችን የምናደርገው መባላት ነው እንጂ ለእነሱ አቅም የሚሰጣቸው እነሱም የሚናደዱት ይሄ ነገር አበቃ ወይ፣ ከዛ ወጥተው እኛ ድረስ ከመጡማ አንችላቸውም የሚል መደምደሚያ ነው ያላቸው። እንኳንም ዛሬ እንኳንስ ዘንድሮ አባይን ገድበን ለዘላቂ ልማት አሰብን ጠይቀን በከተሞቻችን በኮሪደር ለምተን ከብሔር የጸዳች አንድ ሀገር ሆና ኢትዮጵያችን ከመታጠቅ በላይ ድሮን አምርተን ቆራጥና ጀግና መከላከያን ይዘን ታሪክ ተቀይሮ ሳተላይት አምጥቀን በገኝ ለጋሲ የሆነችን ተቀል

ሲያገራጅሉ ያንን አልተሽኑ እንኳን ኢትዮጵያ በድል ትቀጥላለች። ኢትዮጵያ በድል ትቀጥላለች። አብራችሁ የነበራችሁት ወንድሞቼ አብራችሁ ስላላችሁ እጅግ አድርጌ ነው የማመሰግነው። በሁሉም ቦታ ላይ የጥላት እጅ በግልጽ እየተቆረጠ እየጠፋ ያለበትና ኢትዮጵያ እንዳትመለስ ሆና ሁሉም በሚገባው እንዲገባው ስለደረሰው በደንብ አድርገን የምንታረቅበት ኢትዮጵያን በባለቤትነት የምናስጠብቅበት ወቅት ነው የሚመጣው። ያንዳንዱ ሰው በማወቅ የሚሆን ባለማወቅ እርስ በእርሱ ሲጋፋ መከራው ቤቱ ስለደረሰ ማለት ነው። በያላችሁበት የኢትዮጵያ አምላክ መልካም መልካም የወንድሞችን አብዝቶ ይባርካችሁ፣ ይጠብቃችሁ። ሜምበርስ ላይ በሆናችሁ ጉባኤ ኢትዮጵያን አብራችሁ እያገዛችሁ ያላችሁት ወንድሞቼ በሙሉ ፈጣሪ አብዝቶ ይባርካችሁ፣ በወጣ የተካ ከዓለም ላይ ካለው ክፉ ነገር ሁሉ ይጠብቃችሁ ነው የምለው። ኢትዮጵያ ታበጽህ እደዊሃ በእግዚአብሔር ኢትዮጵያ እጆቿን ወደ ፈጣሪዋ ትዘረጋለች፣ ፍርዱንም ከሱ ታገኛለች። ድሉ የሚቀጥለው በፈጣሪ ነው። በአንዳ ጽንፈኛ ከምድራችን ከሀገራችን ሁሉ በደንብ አድርጎ የሚጠረግበት ሀቅ የሚገለጥበት ወቅት ነው የሚመጣው። መልካም ጊዜ የኢትዮጵያ ድል ይቀጥላል። አሰብ ብቻ አይደለም፣ አሰብ ስለሚያንስ ነው። አሰብን እንትን ማን ነው የኢትዮጵያ የሆነን ነገር ሁሉ እናገኛለን። መልካም ጊዜ ሰላሙን